በብሉይ ኪዳን በሰማይ ያለው የማይታየው ያህዌ በሚታየው ያህዌ አካል እየለበሰ በምድር ለና አብርሃም፣ ያዕቆብ፣ ሙሴ፣ ጌዲዮን መገለጡ በኋላ በአዲስ ኪዳን ሦስቱ መለኮታዊ አካላት በሙላት መገለጥ ላይ መሠረት ሆኗል። ይህ ወደ ቀጣዩ የሥላሴ አስተምሮ ይወስደናል። አንዱ አምላክ በሦስት እኩል ዘላለማዊ አካላት ተገልጧል። አብ፣ ወልድ፣ መንፈስ ቅዱስ የለ ሐሳባችን። ይህ በግልጽ ከተጠቀሰባቸው የመጽሐፍ ቅዱስ ክፍሎች አንዱ የዮሐንስ ወንጌል ምዕራፍ አንዱ ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ኢየሱስ ሰው ሆኖ ከማርያም ከመወለዱ በፊት ምን እንደነበር ዮሐንስ ይነግረናል። በመጀመሪያ ቃል እንደነበር ነገረ ያ ቃል የት ነበር ለሚለው ጥያቄ ደግሞ ያ ቃል ከእግዚአብሔር ጋር እንደነበር ይነግረናል። በእንግሊዘኛው the word was with God። ይህም ቃል ከእግዚአብሔር የአካል ልዩነት እንዳለው ያስረዳናል። በእግዚአብሔር ዘንድ የነበረ ቃል ነው። በእግዚአብሔር ዘንድ ነበር ሲል ቃል በአብ ዘንድ የነበረ ነው። ቃል ሲጀመር ምን ነበር ለሚለው ጥያቄ ያ ቃል እግዚአብሔር ነበር ብሎ ይነግረናል። ያ ቃል አምላክ እንደሆነ ከዚህ እንረዳለን። ስለዚህ በዚህ ክፍል ላይ የተጠቀሰው ቃል ተራ ንግግር ሳይሆን እግዚአብሔር ወይንም አምላክ መሆኑን እንረዳለን። ይህም ወልድ ወይንም ኢየሱስ አምላክ መሆኑን ያስረዳናል። ማንነቱ ከአባቱ ጋር ተመሳሳይ ባሕሪ ወይንም ኢሰንስ እንዳለው ማወቅ እንችላለን። ስለዚህ ጥቅሱን በዚህ መልክ ስንረዳ ኢየሱስ ሰው ሆኖ ከመምጣቱ በፊት ምን ነበር? በመጀመሪያ ቃል ነበር፣ ቃልም ወይንም ኢየሱስ በእግዚአብሔር ወይንም አብ ዘንድ ነበር፣ ቃልም ወይንም ኢየሱስ እግዚአብሔር ወይንም አምላክ ነበር። ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ ዕቅፍ ያለ አንድ ልጁ እርሱ ተረከው ማንም እግዚአብሔርን ያየው የለም ይላል ኢየሱስ ደግሞ ስለታየ እግዚአብሔር መሆን አይችልም የሚል ጥያቄ ይነሳል ዮሐንስ 1:18 ኢየሱስ አምላክ አለመሆኑን ያስረዳል የሚባል ከሆነ መታየት ያለበት ከአውዱ አንጻር ነው ይህ ጥቅስ ለብቻው ተነጥሎ የሚታይ አይደለም ይህ ጥቅስ ሆነ ሌላ የመጽሐፍ ቅዱስ ጥቅስ ከሙሉ ምዕራፉ ሐሳብ ጋር ተያይዞ ነው የሚታየው። የዮሐንስን ቃል በትክክል ለመረዳት ይህን ሐሳብ ያስቀመጠበትን መንገድ ልንረዳ ይገባል። በመጀመሪያ ደረጃ እግዚአብሔር መቼም አልታየም የሚለው ትክክል ነውን? ብዙ የብሉይ ኪዳን ምንባቦች ስለዚህ ነገር ያወራሉ። ነቢዩ አሞስ በምዕራፍ ዘጠኝ ጌታን በመሠዊያ አጠገብ ቆሞ አየሁት ይላል። በተመሳሳይ ነቢዩ ሚክያስ አለ እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ ይላል፣ በአንደኛ ነገስታ 2:19 ላይ። አንዳንዶች ይህ ሁኔታ ራእይ ነው ይላሉ። በዚህ ይታ ዘፀአት 33:11ን እንመልከት። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። እነዚህ ጥቂት ምሳሌዎች ናቸው። ባለፈው ምዕራፍ ያየናቸውን የብሉይ ኪዳን ክፍሎችን ከግንዛቤ ያስገቡ። ያይቆብ እግዚአብሔርን ማየት ብቻ ሳይሆን ከእርሱ ጋር ታግሏል። ጌዲዮንም አይቶት እሞታለሁ ብሎ ፈርቶ ነበር። ሙሴም በሲና ተራራ በሚቃጠል ቁጥቋጦ ውስጥ እግዚአብሔርን አይቶት ነበር። ሁለት ጥቅሶችን ትኩረት ሰጥተን እንመልከት ኢሳይያስ ምዕራፍ 6 እና ዘፍጥረት ምዕራፍ 18 ኢሳያስ 6። ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ዓይኖቼ የሰራዊት ጌታ ንጉሱን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አለው። ይህን ምንባብ ዮሐንስ ወስዶ በዮሐንስ 12:41 ላይ ኢሳያስ የኢየሱስን ክብር እንዳየ ስለ ኢየሱስም እንዳወራ ይገልጻል። ከዚህ ተነስተን ሁለት ድምዳሜ ላይ እንደርሳለን። አንደኛ ዮሐንስ እግዚአብሔር በፊት እንደታየ ያውቃል። ሁለተኛ ታይቶ የነበረው እግዚአብሔር ሥጋ ሳይለብስ በፊት የነበረው ልጁ ነው። ዘፍጥረት 18 ቀደም ብለን አይተናል። በዚህ ክፍል አብርሃም እግዚአብሔርን ማየት ብቻ ሳይሆን ከዚያ ያለፈ ኅብረት ከእርሱ ጋር አድርጓል። እግሩን አጥቧል። ምግብ አብልቶታል። በመመሪያ የአድባር ዛፍ ስር አብሮ ተቀምጧል። ስለ ሰዶም እና ገሞራ ሲለምን ከእግዚአብሔር ጋር ፊት ለፊት ተነጋግሯል። በዚህ ክፍል ላይ እግዚአብሔር ለአብርሃም መታየት ብቻ ሳይሆን የሰው አካል ለብሶ ከሁለት መላእክቱ ጋር ነበር የመጣው ዮሐንስ ይህንን ክፍል ምዕራፍ 8 ላይ ጠቅሳል። ኢየሱስ ከፈሪሳውያን ጋር ሲከራከር ዮሐንስ 8 አባታቸው አብርሃም ቀኔን ያይዘንድ ሐሴት አደረገ አየም ደስም አለው። አብርሃም ከኢየሱስ ጋር በአካል አብሮት እንደነበረ ቀደም ብሎ ዮሐንስ ጠቅሷል። መልሰውም አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኋችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም። ኢየሱስ ሰዎችን እንዴት እንደከሰሳቸው ልብ በሉ ልትገሉኝ ትፈልጋላችሁ! የእውነት የአብርሃም ልጆች ከሆናችሁ አብርሃም በተቀበለኝ መንገድ ትቀበሉኝ ነበር። አብርሃም እንዲህ ሊያደርግብኝ አልሞከረም። ኢየሱስ ሰዎች ሊገሉት እየፈለጉ እንደሆነና ይህ ባህሪያቸው የአብርሃም ባህሪ እንዳልሆነ እየነገራቸው ነው። አብርሃም እንዲህ ማድረግ ቢፈልግ ተመሳሳይ እድሉ እንደነበረው እያወራ ነው፣ ምክንያቱም በአካል ተገልጦለት ስለነበር። ይህ እንዴት ሆነ? ኢየሱስ ከአብርሃም በኋላ ከ1500 እስከ 2000 ዓመት ርቆ ነው ያለው። የአይሁድ ሰዎች ራሱ በኢየሱስ ንግግር ተወዛገቡ። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ለዚህም ጥያቄ ኢየሱስ ሲመልስ፣ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። በዚህ ምንባብ የምናየው እርሱ በዘፍጥረት 18 በአካል ለአብርሃም የተገለጠለት እንደሆነ ነው። ሥጋ ለብሶ ተገልጦ የነበረው ያህዌ። በተጨማሪም ስለ ዮሐንስ ድምዳሜ ላይ ወደ ደረስነው ወደ ሁለቱ ነጥብ ይወስደናል። አንደኛ፣ ዮሐንስ እግዚአብሔር በፊት እንደታየ ያውቃል። ሁለተኛ፣ ታይቶ የነበረው እግዚአብሔር ሥጋ ሳይለብስ በፊት የነበረው ልጁ ነው። ይህ እውነት ከሆነ ታዲያ ዮሐንስ ለምን መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም አለ። የዚህ መልሱ ሙስሊሞች፣ የይሁዋ ምስክሮች፣ ሌሎች ዩኒቴሪያንስ በቀጥታ እንደሚቀበሉት አይደለም። እንደዛ ከሆነ ዮሐንስ ከብሉይ ኪዳን ጋር እና በኋላም ራሱ ከጻፈው ነገር ጋር እንዲጋጭ ያደርገዋል። ዮሐንስ የጻፈበትን ሁኔታ ሰፋ ካለው አንጻር ተመለከትን። አሁን ዮሐንስ ራሱ በጻፈው ከምዕራፍ አንድ አንጻር እንመልከት። ቁጥር አስራ ስምንት ዮሐንስ ከቁጥር አንድ ጀምሮ ሲጽፍ ለነበረው ድምዳሜ ነው። ስለዚህ ይህ መልሶ የሚወስደን ወደ ቁጥር አንድ ነው የዮሐንስን የመጀመሪያውን ጥቅስ እናስታውሳለን። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ዮሐንስ እግዚአብሔርን በዚህ ጥቅስ ላይ እንዴት እየተጠቀመው ነው? ቃልም እግዚአብሔር ነበር ሲል የእግዚአብሔርነት መስፈርቶችን የሚያሟላ ነው እያለ ነው። ወረድ ብሎ ቁጥር 14 ላይ ቃልም ሥጋ ሆኖ በመካከላችን አደረ ይላል። ከዚህ በመነሳት ዮሐንስ እያወራ ያለው ቃል ክርስቶስ ሥጋ ለብሶ ከመምጣቱ በፊት ያለውን። በኋላም ሰው ስለሆነው ስለ ኢየሱስ ነው። ቃልም በእግዚአብሔር ዘንድ ነበር ሲል እዚህ እግዚአብሔር ያለው ማንን ነው? ይህ ወደ ቁጥር 18 ይወስደናል። እግዚአብሔር በብሉይ ኪዳን ውስጥ ብዙ ጊዜ እንደታየ አይተናል። ዮሐንስ ምን እያለ ነው? በአባቱ ቅፍ ያለ አንድ ልጁ። ዮሐንስ አዲስ አካል እያስተዋወቀን ነው፣ አባት በእንግሊዝኛው It is God, the only son, who is close to the father's heart, who has made him now. ይላል። በአብ ዕቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው። ከአብ ጋር በህብረት ውስጥ ያለው አምላክ የሆነው ልጁ ብሎ ይዘግብልናል። ይህ ማለት አባቱም አምላክ ነው ማለት ነው። ስለዚህ ሁለተኛው አንቀጽ ላይ ያለው እግዚአብሔር አባቱ እንደሆነ፣ ከቃሉ ወይንም ከልጁ የተለየ እንደሆነ መረዳት እንችላለን። ይህ ሌላ ጥያቄ ያስነሳል። ዮሐንስ እግዚአብሔር የሚለውን ለአባትም ለልጅም ከተጠቀመ እግዚአብሔርን ማንም ያየው የለም ሲል ማንን ነው እየጠቆመ ያለው? ማንም አብን ያየ የለም እያለ ነው ወይስ ማንም ልጁን ያየ የለም እያለ ነው? ዮሐንስ ሁለተኛውን እያለ እንዳልሆነ ግልጽ ነው። ምክንያቱም ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ስለዚህ ዮሐንስ ማንም አብን ያየ የለም እያለን ነው። ከዚያ የሚለውን ተመልከቱ፣ በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው። ከቁጥር 14 ጋር ስናነጻጽር አንድያ ልጁ የሆነው አምላክ ወይንም ቃል ወይንም ልጅ ኢየሱስ ነው። አብን ማንም ስላላየው ልጅ ለአባቱ ያደረገውን ነገር ተመልከቱ፣ ተረከው ወይም አባቱን እንዲታወቅ አደረገ። ቃል ይህንን ማድረግ የቻለው እንደ አባቱ አምላክ ስለሆነ ነው። የዮሐንስ ነጥብ በዚህ ጥቅስ ላይ ይሄ ነው። እግዚአብሔር በብሉይ ኪዳን ብዙ ጊዜ ታይቷል። ነገር ግን የታየው የእግዚአብሔር አካል አባት አይደለም። ነገር ግን የታየው የእግዚአብሔር አካል አባት አይደለም። በአብርሃም፣ በሙሴ፣ በኢሳያስና በሌሎችም የታየው ሥጋ ከመልበሱ በፊት የነበረው ልጁ ነው። ኢየሱስ ሰው ከመሆኑ በፊት ያኔ ሁል ጊዜ ለሰዎች ሲታይ የነበረው እርሱ ነው። ነገር ግን ምስክርነቱን ስላላመኑት የሰቀሉት እርሱኑ ነው። ይህ ክፍል ኢየሱስ እንደ አባቱ እውነትም አምላክ ለመሆኑ ትልቅ ማረጋገጫን የሚሰጥ ነው። ዮሐንስ ምዕራፍ አንድ ላይ ኢየሱስ ከአባቱ ጋር ተመሳሳይ የአምላክ ባህሪ እንዳለው ነገርን! እናም ስጋ ከመልበሱ በፊት ያለው ልጁ በብሉይ ኪዳን ለእነ አብርሃም ያዕቆብ ሙሴ ጌዲዮንና ኢሳይያስ ሲታይ እንደነበር አወቅን ይህ ምንባብ ስለ ክርስቶስ እውነተኛ አምላክነት ሌሎች ማረጋገጫዎችንም ይሰጠናል ቁጥር 1 በመጀመሪያው ብሎ ይጀምራል የዘፈጥረትም የመጀመሪያው ጥቅስ በመጀመሪያ የሚል ነው ዮሐንስ ቃል ዘላለማዊ ነው እያልን ነው ቃል ከዘፍጥረቱ አንዳንድ እግዚአብሔር ጋር በተመሳሳይ ጅማሬ ላይ ነበር ከፍጥረት በፊት ለዚህም ነው ዮሐንስ በመጀመሪያው ቃል ነበር ያለው ይህም ጅማሬ የሌለውን ጅማሬ ይገልጻል። አብ ያኔ ነበር ቃልም ያኔ ነበር ያኔ መኖር ብቻ ሳይሆን ያኔም እግዚአብሔር ነበር እንዳባቱ ይህ ቃል ሥጋ ከመልበሱ ጋር አይቃረንም። ቃል ዘላለማዊ ሆኖ ሳለ ኢየሱስ በሆነ ጊዜ የሆነ ቦታ ላይ ተወለደ። እንደ ሰው ኢየሱስ በአንድ ጊዜ አንድ ቦታ ተገኘ፣ ከሌሎች ሰዎች ጋር በሰው ባሕርይ መግባባት ጀመረ። ዮሐንስ ስለ ቃል ዘላለማዊነት እየገለጸ ያለው ብዙ ሰዎች የሚያስታውሱት የኢየሱስን በሥጋ ተገልጦ ምድር ላይ የቆየበትን ብቻ እንዳይሆን ነው። በቁጥር 3 ሁሉም ነገር የተፈጠረው በቃል ኃይል እንደሆነ ይነግረናል። ይህ ጥቅስ አሁንም ወደ ዘፍጥረት የመጀመሪያ ጥቅስ ይወስደናል። ዘፍጥረት ምዕራፍ 1 የፍጥረት መፈጠር በእግዚአብሔር ኃይል እንደሆነ ሲያሳየን፣ ዮሐንስ ደግሞ ያን ኃይል ለቃል ይሰጣል። ከዚህ በመነሳት የምንደርስበት ድምዳሜ ቃል ፈጣሪ እንደሆነ እና ራሱ ያልተፈጠረ እንደሆነ ነው። እነዚህም ለእግዚአብሔር ካሉ ባህሪያት መካከል ሁለቱ ናቸው። ጳውሎስ ይህንን በቆላሲስ ምዕራፍ አንድ ላይ ይደግመዋል። ጳውሎስ ኢየሱስ የሁሉ ነገር ፈጣሪ እንደሆነ ይገልጻል። ኢየሱስን ከሁሉ ነገር በፊት ያለ ብሎ ይገልጸዋል። በሌላ ቋንቋ እርሱ ዘላለማዊ ነው። ኢየሱስን ከፍጥረት ሁሉ በኩር ይለዋል። የክርስቶስን አምላክነት የሚቃወሙ ሰዎች ኢየሱስ ፍጡር ነው ለማለት ይህንን ጥቅስ ይጠቀሙበታል። ጳውሎስ ኢየሱስን ለምን በዚህ መንገድ ገለጸ? ይህንን ጥያቄ ለመመለስ ሌሎች ጥቂት የመጽሐፍ ቅዱስ ጥቅሶችን እንመልከት። በዘፍጥረት ምዕራፍ 41 እንጀምራለን። ከቁጥር 50 እስከ 52 የዮሴፍን ሁለት ልጆች ውልደት ይነግረናል፣ መናሴና ኤፍሬም መናሴ በኩር እንደሆነ ይነግረናል። በኩር የሚለው ቃል በቀጥታ ትርጉሙ ውሏል የመጀመሪያ ልጅ ስለሆነ፣ ይህን ይዘን ወደ ኤርምያስ 31 ዘጠኝ እንሂድ። ከዘፍጥረት 41 በተቃራኒ እዚህ ጋር ያህዌ ኤፍሬምን በኩሬ ይለዋል። ታዲያ እነዚህ ሁለት መንባቦች እንዴት እናስታርቅ? በኩር የሚለው ቃል የመጀመሪያ ልጅ ከሚለው ትርጉም በተጨማሪ ከሁሉ መብለጥን ከሌላው መለየትን ስልጣንን፣ ኃይልን ያሳያል። በኤርሚያስ 31 ያህዌ እስራኤልን እንዴት መልሶ እንደሚሰበስብ ቀድሞ ይናገራል። በሌሎች ሕዝቦች ዘንድ እስራኤል በእግዚአብሔር እንደ ተተወች ቢታይም የትንቢት ግን ተቃራኒውን ይነግረናል። እስራኤል ወይንም ኤፍሬም ከሕዝቡ ሁሉ ለያህዌ በኩር ነው ይላል። እስራኤል ቀዳሚ ሕዝብ ነው እያለ አይደለም። የተለየ ወይንም ከሌላው የላቀ ህዝብ ነው እያለን እንጂ፣ ምክንያቱም ቃል ኪዳን የገባው ብቸኛው ህዝብ ስለሆነ። ጳውሎስ በኩር ሲል ሊነግረን የፈለገው ነገር ከሁለቱ አንዱን ነው። የመጀመሪያው ኢየሱስ በቀጥታ የመጀመሪያ ፍጡር ነው፣ ወይም ሁለተኛው ኢየሱስ ከፍጥረት ሁሉ በላይ ነው። ጳውሎስ የትኛውን እያለ እንደሆነ በምን እናውቃለን? መልሱ አውድ ነው። ይህንን ለመተርጎም የቆላሲስ ሐሳቡ ምንድን ነው የሚለውን ማወቅ አለብን። እንደ ዮሐንስ ጳውሎስ ኢየሱስ የሁሉ ነገር ፈጣሪ እንደሆነ ይነግረናል። እናም ከሁሉ በፊት ያለ ነው ይላል፣ ማለትም ዘላለማዊ ነው። ኢየሱስ የሁሉ ነገር ዘላለማዊ ፈጣሪ እንደሆነ ለማሳየት ኢየሱስ የሆነ አይነት ፈጣሪ እንደሆነ ይገልጸዋል። ስለዚህ በፍጥረቱ ላይ ከሁሉ የላቀ ሥልጣን እንዳለው ለማሳየት በኩር የሚለውን ቃል ይጠቅማል። ኢየሱስ ሙሉ አምላክ እንደሆነ ጳውሎስ እንደሚያምን በሌሎች ደብዳቤዎች ውስጥ ማየት እንችላለን። ጳውሎስ በማዳን ኃይሉ ኢየሱስን ከያህዌ ጋር ያስተካክለዋል። በሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን፣ ትድናለህና። በዚህ ምዕራፍ ቁጥር 13 ላይ ጳውሎስ ከብሉይ ኪዳን ምንባብ ይጠቅሳል። ኢዩኤል ምዕራፍ 2 ቁጥር 32 የእግዚአብሔርን ስም የሚጠራ ሁሉ ይድናል። የኢዩኤል ኦሪጂናል የዕብራይስጥ ጽሑፍ እግዚአብሔር የሚለውን ያህዌ ነው የሚለው። ያህዌን የሚጠራ ይድናል። ዕብራይስጡ ወደ ግሪክ ሲተረጎም ለዚህ መለኮታዊ ስም ኩሪዮስ የሚል ትርጉም ነው የሰጠው። ምክንያቱም ለዚህ መለኮታዊ ስም የግሪክ ትርጉም ስለሌለው ነው። ስለዚህ በዕብራይስጡ መለኮታዊ ስም በገባበት ሁሉ በግሪክ ኩሪዮስ ተብሎ ተተርጉሟል። ወደ ሮሜ ምዕራፍ 10 በመሄድ ጳውሎስ በቁጥር 9 ላይ ምን እንዳደረገ ተመልከቱ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ጌታ የሚለው በግሪኩ ኩሪዮስ ነው። ጳውሎስ ቁጥር 9 ላይ የተጠቀመውን ቁጥር 13 ላይ ይጠቀማል። እዚህ ቃሉ ኢየሱስን የሚጠቁም ነው። ኩሪዮስ ለምድር ጌቶችም ጥቅም ላይ ሊውል ይችላል፣ ግን ቁጥር 13 ላይ ያለው ኩሪዮስ የአህዌን ለማሳየት ብቻ የሚገባ ነው፣ ምክንያቱም ከብሉይ ኪዳን የተጠቀሰ ስለሆነ የጳውሎስ ሐሳብ እዚህ ጋር ኢየሱስ ያህዌ መሆኑን ማሳየት ነው። ያንን ስም ወይንም ኢየሱስ ወይንም ያህዌ የሚጠራ ይድናል። ኢዩኤል ምዕራፍ 2 ቁጥር 32ን በዚህ መንገድ በመጠቀም ጳውሎስ ብቸኛ አይደለም። ሐዋርያው ጴጥሮስም በሐዋርያት ሥራ 2 ላይ ተመሳሳይ ነገር አድርጓል፣ በቁጥር 21 ጴንጤቆስጤ፣ መንፈስ ቅዱስ ከወረደ በኋላ ጴጥሮስ ኢዩኤልን ይጠቅሳል። እግዚአብሔር ቃል የገባውን የማዳን ሥራውን በኢየሱስ ሥራ እንደጨረሰ ለተሰበሰበው ሕዝብ ይገልጻል። በብሉይ ኪዳን እንደተተነበየው። በምላሹም የተሰበሰቡት ሰዎች ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስ በቁጥር 38 እንዲህ ብሎ ይመልሳል፣ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ማንም ያህዌን ቢጠራ ይድናል የሚለውን ከኢዮኤል ከጠቀሰ በኋላ ጴጥሮስ ለኃጢአታቸው ስርየት በኢየሱስ ስም ንስሐ እንዲገቡና እንዲጠመቁ ይነግራቸዋል። ወደ ብሉይ ኪዳን እንመለስና ኢሳያስ 43:11ን እንመልከት። እኔ እኔ እግዚአብሔር ነኝ፣ ከእኔ ሌላም የሚያድን የለም። ኢሳያስ እንዳለው ከያህዌ ሌላ አዳኝ ከሌለ ጴጥሮስ ተሳስቷልንህ አይደለም የጴጥሮስ አገላለጽ ከጳውሎስ ጋር ተመሳሳይ ነው። የኢየሱስ ስም የማዳን ኃይል አለው፣ ምክንያቱም እርሱን መጥራት የያሁዌን መጥራት ስለሆነ፣ ኢየሱስ ከያሁዌ የተነጠለ አይደለም። እርሱ በባህሪው ያሁዌ ነው፣ ከአብና ከመንፈስ ቅዱስ ጋር። ዮሐንስ፣ ጳውሎስና ጴጥሮስ ኢየሱስን በዚህ መንገድ ከገለጹት እንደ ያዌ የእርሱን ሙሉ አምላክነት እየገለጹ ነው።